እኛ የቸገረን አብረን እንስራ ስንል እኛ ጋር እየሰሩ ሽፍታ የሚያግዙ ነው አስቸጋሪ ሆኖ የምናገኛቸው። ኢንክሉዚቭ ናሽናል ዲያሎጉን በጋራ እናሳካ። ትግራይን ጨምሮ ለማንም ጠቃሚ ነገር ነው። ባይሆንስ መሆኑ እኮ አይቀርም ነገርየው፣ አንተ ትቀራለህ እንጂ ነገርየው ይሆናል። ከምትቀር ሀሳብህን አስደምጠህ ከምትናገረው አስሩ ሁለቱ ሶስቱ እንኳን ተቀባይነት ካገኘ ድል ነው ማለት ነው። በዚያ መንፈስ ሁሉም ሰው በንግግሩ ይሳተፍ። በሚቀጥለው ምርጫ ተጠናክራችሁ ተሰባስባችሁ ማክሲመም ድጋፍ እናደርጋለን። አብረን በሰላማዊ መንገድ እንታገላለን። አሁን ደግሜ የማረጋግጥላችሁ ነገር ባለፈው፣ ብያችኋል፣ አብላጫ ሲት በፓርላማ ካገኙ እመኑኝ፣ 97 ኢትዮጵያ ውስጥ አይደገምም። አመስግነን ሰተንም ሄደውኛል። አይደገምም እሱ። እናንተ ግን እናንተ ግን አሁን ባላችሁበት ሁኔታ ያን ነገር ማሳካት ስለሚያስቸግር ሰብሰብ ማለትን እመኑ። አስርም አገኙ ሀያም አገኙ እኛ ካሸነፍን አብረናችሁ እንሰራለን። ካሸነፋችሁ እንሰጣችኋለን። በምን በሰላማዊ ምርጫ? ወይ ተሸንፋችሁ አብሮ ለመስራት ተዘጋጁ፣ ወይ አሸንፋችሁ በሰላም ለመቀበል ተዘጋጁ። ከዚህ ውጭ ያለው ምርጫ ብዙ አያዋጣም። ኢትዮጵያ አሁን በሽፍታ በክላሽ በምናምን አልፈናል። ከዛ መቶ ዓመት ቢታገል ማንንስ በክላሽ አያሸንፈንም። መቶ ዓመት ጥቅም የለውም። ከመጡስ እንቀበላለን። ለምን ለኢትዮጵያ ሰላም ሲባል ቤኒሻንጉል ተቀብለናል፣ ታውቃላችሁ፣ አፋር ተቀብለናል። አልመጣም ካለስ በጋራ ሆነን እኛ በሕግ እንታገል እዛም እዚህ ማንቁም። የሚያዋጣው በጋራ ሆነ ኢትዮጵያም ብናበለጽግ ነው። ይህን ካልኳችሁ፣ ከሰጣችሁን ኢንፑቶች አቶ አደን ብዙውን ፖይንት ይዟል።